በጥቂት ሳምንታት ውስጥ እንደ ተሰቃየና በጀሃነም እየተቃጠለ እንደሆነ በህልሜ አየሁ። በአላህ እምላለሁ፣ ሁልጊዜ ባየሁት ነገር በጣም እየፈራው ነው ከእንቅልፍ የምነቃው እና ለምን እንዲህ እንደሆነ አላመንኩም። እውን ግን ይህ ነገር እሱ ላይ እየሆነ ነው ራሴን እጠይቃለሁ። በአላህ እምላለሁ፣ ሁሉም የሚያውቀው ሰው ስለ በጎነቱ ይመሰክር ማንም ሰው ስለ እሱ መጥፎ ነገር

እሱ ይቅር ይለዋል በማለት ነገር ግን ምንም ነገር ባደርግ ምንም ለውጥ አልመጣም፣ ምንም አልተፈጠረም። ቅዠቶቹ ሊለዩኝ አልቻሉም። የተሰቃየበት ምስል በእምሮዬ ተቀርቅሯል። አንድ ሰይድ ከጆሮ እና ከአፉ እንዲሁም ከጥፍሩ ስር ወጣ። ሰይድ የሚባለው ፈሳሽ ነገር ሲሆን ከደም ጋር የተቀላቀለ ነገር ነው። እሱ ነገር ከእምሮዬ ሊጠፋ አልቻለም። እተኛትን ጠለው

ከዚያ ከሁለት ቀን በኋላ እሱ እየተሰቃየ ቅዠት አየሁ። ወደ እኔም መጣ። ሁለት ግዙፍ ፍጥሮች አጽም ወዳለበትና ሰዎች ወደሚቀጡበት ቦታ ይጎትቱታል። እዛም ያሰቃዩታል። የቀለጠ ብረት በጆሮው ይጨምሩበታል። በሰቀቀን ይጮኋል። በድምፁ ውስጥ አስከፊህንም ይሰማል። እጆቹ ተቃጥለዋል! እንዴት ብዬ ፈራው። አሰቃቂ ነበር እንዴት ብዬ ፈራው አሰቃቂ ነበር። በመጨረሻም በህልም አናገርኩት። ስሙን ጠረቺ ለምን እንዲህ ያደርግሃል? ወላጆችህን ስታከብርና ሰላትህን ስትጠብቅ ለምን እንዲህ ያደርግሃል? ምን አይነት ኃጢአት ብትሠራ ነው? አነጋገረኝና እንዲህ አለኝ፣ ሙዚቃ ያ ሙዚቃ ከሞትኩ በኋላ መቃብር ውስጥ ከገባው በኋላ ቀብሬ ውስጥ እየተሰቃየሁ ያለሁት ዘውታሪ በሆነ ወንጀል ነው። ሁሌ እንደተሰቃየው አንድም ቀን እረፍት አላየሁም። ይህ ሁላ በሙዚቃ የተነሳ ነው አለ። ይህም ብቻ ነው የማስታውሰው። ከዚያም እንደገና ጎተቱት። የሱ እይታ ልቤን ሰበረው። የሥቃይ ጩኸት ነበር እሚጮኸው። በየምሽቱ ባንኜ እንድነቃ ያደርገኝ ነበር። ኃጢአቱ ሙዚቃ መሆኑን አወቅኩ። ነገር ግን ዘውታሪ የሆነ ወንጀል ሲል አልገባኝም። ምን ማለቱ ነው? ለቀናት ስለሱ እያሰብኩ ራሴን አጨናነቅኩት። ከዚያም አልሐምዱሊላህ አንድ የኢንስታግራም አካውንት እንደነበረው አስታወስኩ። በዛ ላይም ዘፈኖች፣ ሙዚቃ ይለቅ ነበር። ምን ያህል ተከታይና ላይክ እንዳለው ሳይ ልቤ ተሰበረ። ማንም ግን መሞቱን አውቅም። ዘውታሪ የሆነ ወንጀል ሲለኝ ይህን ማለት ነው። ሰደቀቱል ጃሪያ ወይም ዘውታሪ የሆነ ሰደቃ እንዳለ ሁሉ ዘውታሪ የሆነ ወንጀል አለ። የሚለቃቸውን ዘፈኖች ሰው ባዳመጠው ልክ ነበር እሱ ወንጀል የሚያገኘው በዛም የሚቀጣው። በጣም ያሳዝናል። ነገር ግን ስለ አካውንቱ ወይም ፓስወርዱና ኢሜሉ ምንም የማውቀው ነገር አልነበርም። ነገር ግን እሱ አሁንም እየተሰቃየ እንደሆነ ሳስብ መፍትሄ ፍለጋ ሄድኩ። ነገር ግን ወላሂ ምንም መፍትሄ ማግኘት አልቻልኩም። በእነዚህ ቀናት ውስጥ እፎይታ አግኝቼ ያላውቅም ነበር። መተኛት እስኪ ያቅተኝ ድረስ እጨነቅ ነበር። የእኔ ጥፋት እንደሆነ ተሰማኝ። እንደዛ እያደረገ መሆኑን እያወቁ ምንም አላልኩትም ነበር። ተው ይቅርብህ አላልኩትም ነበር። ብቻ አላህ ረቶኝ ወደ አካውንቱ ገብቶ ሁሉንም መደለት የሚችል ሰው አገኘ። በመጨረሻም ስለ ሁኔታው አስረድችው። ሁሉንም ነገር ደለተው ከረጅም ጊዜ በኋላ አካውንቱን ካዘጋው በኋላ የእንቅልፍ እፎይታ አገኘው። ምንም ቢሆን ግን ያየሁትን ምስል፣ እንዴት ሲሰቃይ እንደነበር መቼም አረሰው። ያ ነገር ለእኔ ዘፈን እንድጠላ ከበቂ በላይ ነበር። ከዛን ቀን በኋላ ሰምቼም አላቅም። የተረዳሁት ነገር ይህ ዓለም ፈተና ብቻ መሆኑም ነው። ይህ ነገር አብዛኞቻችን ላይ አለ። ጓደኛችን ምንም ወንጀል ቢሰራ መምከር ብሎ ነገር አልፈተረብንም። ለምን የነቢዩ ዐለይሂ ሰላቱ ወሰላም ኡመት የሚለየው በበጎ ማዘዝ ከመጥፎ መከልከል አልነበር? እሱን የትጣል ነው? መች ነው እርስ በርስ የምንደራረሰው? አላህን ልንፈራ ይገባል። አብሶ በዘፈን ሰው ሁሉ ሓላል በሚመስል መልኩ ሁሉን ጋር አለ። ምን ያህል ልባችንን እንደሚያደርቀው ብናውቅ